ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ካል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንደዚሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን፣ በዚህኛውም ጥንቅራችን ለየት ለየት ያሉ ስፖርታዊ ጥንቅሮቻችን በተጨማሪ ዕለታዊ ቡድን ዜናና ወቅታዊ የዝውውር መረጃዎችን በስፋት እናነሳለን በ አለም ክለቦች ዋንጫ በርካቶች ገና ከጀምሮ ተቃውሞ ነበራቸው። አሁን በእግር ኳሱ አንጋፋ የሚባሉ ሰዎችም ምልከታቸውን እያጋሩ ነው። ዛሬ በእግር ኳስ አንድ ሰው ዳግም እንደሚጫወት ያረጋገጥንበት ቀን ነው። የተጠናቀቁ ዝውውሮች አሉ፣ እንመለከታቸዋለን። በአውሮፓ ትልቆቹን ክለቦች በሪያል ማድሪድ፣ ባርሴሎና የመሳሰሉትን እንመለከታለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችም ያገኘናቸው መረጃዎች አሉ። እንዲሁም በፕሪሚየር ሊግ የሚሳተፉ ክለቦችም ያጠናቀቋቸው ዝውውሮች አሉ። በቢግ ሲክስ ክለቦችም ተጨማሪ እንደዚሁ መረጃዎችን ይዘናል። ከቢግ ሲክስ ማይስተር ሲቲ ቤት የዝውውር መረጃን ጨምሮ የቡድን ዜና እናነሳለን። ከዛ በተጨማሪ ስለ ማንቸስተር ሲቲ አንድ ሰው የሚለን ነገር አለ። ቸልሲ አሁንም በዝውውር መስኮቱ አለው ብሏል። አሁን ደግሞ ተረኛው ቸልሲ ለማስፈረም ጥረት እያደረገ ያለው ተጫዋች የትኛው ነው? ወደ ቸልሲዎች እናደርሳችኋለን። የቡድን ዜናችን እንደተጠበቀ ነው። ሻምፒዮኖቹ ሊቨርፑሎች ከዘጠኝ ቀን በኋላ አንድ ሁነት ይጠበቃል። ከዛ ውጭ የሊቨርፑል ተጫዋች የሕክምና ምርመራ የሚያደርግበትም ቀን ታውቋል። ለናንተ ውድ አድማጮቻችን እናደርሳለን። ዩናይትድ ቤት እንሄዳለን። ቪክተር ጌኬሬስን እናነሳለን። እጅግ በጣም ለየት ያለ መረጃ ይዘንላቸዋል። ብሪያን ምቤሞ ዝውውር በተመለከተም ፋብሪዚዮ ሮማኖ ያሁን ተጨማሪ መረጃን ይዞ ወጥቷል። ለዩናይትድ ደጋፊዎች እንደዚሁ በመረጃ ክፍለ ጊዜያችን ተጨማሪ ስፖርታዊ ጥንቅሮችን የምናደርሳችሁ ይሆናል። ማይክል አርቴታም በቡድን ውስጥ ያለው ተጽዕኖ እጅግ ከፍ ያለ እንደሆነ ይታወቃል። በተለይም ከተጫዋቾች ጋር ያለው ቀረቤታ እውነቱን ዘአትሌቲክ በዚህ እውነት ላይ ዘአትሌቲክ አንድ ይዞት የወጣው መረጃ አለ። አንድሪያ ቤርታን ዝውውሮችን እናነሳለን። ከቼልሲ ሁለት ተጫዋች የሚመለከተው አርሰናልና እንዲሁም ከጣሊያን ሴሬ ይፈልገዋል የተባለው ተጫዋች የተለጠፈበት ሂሳብ አርሰናሎች በቀላሉ ሊከፍሉት የሚችሉት እየተባለ ነው በ አርሰናል በኩልም እንደዚሁ ተጨማሪ በርከት ያሉ መረጃዎችን ይዘናል። ይህንንም ለእናንተ ውድ አድማጮቻችን እናደርሳለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ አስተታችሁ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን አጠር አጠር ያሉ ስፖርታዊ ጥንቅሮቻችንን የክለቦች ዓለም ዋንጫን በተመለከተ በርካቶች ሲተቹ፣ ሌጀንዶች በእግር ኳስ ግዙፍ ሰዎችስ ምናሉ ከሚለው ጀምረን ወደ ዝውውር መረጃዎቻችን እንዲሁ እንሻገራለን። በድጋሜ መልካም ቆይታ ተመኘን። ጀርመን አሰልጣኝ የርገን ክሎፕ አዲሱን የክለቦች ዓለም ዋንጫ ውድድር መጀመር ሐሳብን በተመለከተም የማይረባ ሐሳብ ብለውታል። የክለቦች ዓለም ዋንጫን የመጀመር ሐሳብ በእግር ኳስ ከተተገበሩ ጥሩ ያልሆኑ ውሳኔዎች መካከል የከፋው ሲሉ ነው አሰልጣኝ የርገን ክሎፕ የተናገሩት። ውድድሩ በሚቀጥለው የውድድር ዓመት ተጫዋቾች ገጥሟቸው የማያውቀው ጉዳት ይገጥማቸዋል የሚል ፍራቻ እንዳላቸው የርገን ክሎፕ ገልጸዋል። አክሎም ተጫዋቾች በውድድር ዓመቱ በጉዳት ባይሰቃዩ እንኳ እንኳን በሚቀጥለው ዓለም ዋንጫ አስቸጋሪ ጊዜ ይጠብቃቸዋል ያለ በቂ እረፍት ዳግም ወደ ግዙፍ ውድድር ስለሚመለሱ ብሏል። በዚኛው ክረምት የክለቦች ዓለም ዋንጫ፣ ቀጣይ ክረምት የዓለም ዋንጫ ይካሄዳል። ከዛ ደግሞ የሊግ ውድድሮች ደግሞ በዓመቱ ውስጥ ይካሄዳሉ። ውድድሮቹ አሁን በርከት ብለዋል። የአውሮፓ ሻምፒዮንስ ሊግ የጨዋታ ቁጥር በርከት እንዳለ ይታወቃል፣ በአዲሱ ፎርማት መሰረት ክሎፕ ይህንንም ጠቅሰው ተችተዋል። ጉዳት ስጋታቸውም ከዛ ያቋም መውረር ሊከሰት ይችላል ተብሏል። ከፕሪሚየር ሊግ ቸልሲና ሲቲ እየተካፈሉ እንደሆነ ይታወቃል። ከላሊጋ አትሌቲኮ ማድሪድ እና ሪያለ ማድሪድ። አትሌቲኮ እንኳን በጊዜ ነው ከምድቡ የተሰናበተው። እንደዚህ እንደዚህ እያልን ግዙፍ በአውሮፓ ውስጥ የሚጠበቁ ክለቦች በመድረኩ እየተሳተፉ እንደሆነ ይታወቃል። ጠቀም ያለ ገንዘብ ቢያስገኝም ክለባችሁ በተለይም ሲቲና ቼልሲ አልያም ደግሞ ሌሎች በአውሮፓ የምደግፏቸው ክለቦች እየተሳተፉ ከሆነ በዓለም ክለቦች ዋንጫ ላይ ያላችሁን መልከታ እናንተ ምን ታጋሩን ትችላላችሁ። ፖል ላቤሌ ፖግባ በስተመጨረሻም እግር ኳስ እንደሚጫወት ተረጋግጧል። በዛሬ ዕለት በፈረንሳይ ሞናኮ ታድገኝቶ ያደረገውን የሕክምና ምርመራ መቶ ፐርሰንት በተሳካ ሁኔታ አጠናቋል። አንድ ተጫዋች የሕክምና ምርመራውን በተሳካ ሁኔታ ካጠናቀቀም ተጫዋች ሆኖ ይመዘገባል ማለት ነው በአዲሱ ክለቡ የሁለት ዓመት ኮንትራክት ለመፈራረም አስቀድሞ ከስምነት መድረሱ ይታወቃል የወረቀት ስራዎች ዛሬ ሲሰሩ ነበረ ከህክምናው ምርመራ በኋላ ይህ ለፖል ላቤሌ ፖግባ እና ለአድናቂዎቹ ልዩ ቀን ነው ማለት ይቻላል ፖግባ በዩቬንቱስ ፖግባ በዩናይትድ መልሶ በዩቬንቱስ አሁን በሞናኮ የዓለም ሻምፒዮኑን እንመለከተዋለን ማለት ነው ፖግባን በርካታም የክለብ ደጋፊዎችን በገለልተኝነት ከሚያደንቁ ተጫዋች አንዱ እንደሆነ ይታወቃል ለማንኛውም ቀጣይ ዓመት ፖል ላቤሌ ፖግባ በሞናኮ እንደሚጫወት ተረጋግጧል። የፊርማ ሂደቱና የማስታወቅ ሂደቱ ደግሞ በጁላይ ወር መጀመሪያ አካባቢ እንደዚሁ ይጠበቃል። ሌላው አንሶፋቲም በተመሳሳይ በባርሴሎና ቤት የአንድ ዓመት ተጨማሪ ኮንትራቱን ከፈረመ በኋላ የመግዛት አማራጭ ባካተተ የ11 ሚሊዮን ዩሮ የውሰት ውል ወደ ሞናኮ እንደሚያቀና ተረጋግጧል። ሌላኛው በዝውር መስኮቱ ላይ የሚጠበቀው የእሱ ነበረ። ስለዚህ ፖግባም አንሶፋቲ በቀጣይ ሁለቱንም በሞናኮ ቤት እንመለከታችኋለን። በተለይም አንሶፋቲ በባርሴሎና ያጣውን የመጫወሻ ደቂቃ ለማግኘት ነው፣ በባርሴሎና ያጣውን የመጫወሻ ደቂቃ ለማግኘት ነው ወደ ሞናኮ ያቀናውና፣ እና ሁለቱ በቀጣይ ውድድር ዓመት በትልቁ የሚጠበቁ ሞናኮንም፣ ምናልባትም ወደ ሀያልነቱ ዳግም የሚመልሱበት አጋጣሚ ሊፈጠር ይችላል። ባርሴሎና 2020 በፊት የነበረ ለተጫዋቾች ያልከፈለው አሁንም ደሞዝ እዳ አለበት። በነገራችን ላይ ለአብነት ያክል አሁንም ገንዘብ ያላቸው ሜሲ፣ ኮቲኒዮ፣ ኡምቲቲ፣ ሮናልድ ኪውመን አሰልጣኙን ጨምሮ የተወሰኑ ጥቂት ግለሰቦች ከባርሴሎና ደሞዝ አልተከፈላቸውም። እስካሁን የደሞዝ ሂደቱ በባርሴሎና ባጋጠመው ኪሳራ ምክንያት መክፈል ሳይችል ቀርቷል። እጅግ በጣም አነጋጋሪ መረጃውን ዴሮ ስፖርትና ፋብሪዞ ሮማኖ ናቸው ይዘው የወጡት። አሁንም ከላሊጋው ፕሬዚዳንት ዣቬር ቴባስ ጋር ትልቅ ሰጣ ገባ ውስጥ እንዳለ ይታወቃል። ቡድኑ በተለይም ከፋይናንስ ጋር በተያዘ ገቢና ወጪያቸውን ስላላስተካከሉ ተጫዋች አንመዘግብላቸውም ብለው ባለፈው ዓመት በዳኒ ኦልሞ የገቡት ሰጣ ገባ ይታወቃል። አሁን ደግሞ በቀጣይም ያስፈርሟቸውን ተጫዋቾች የማስመዝገብ ሂደቱ ሌላ ትልቅ ችግር ይፈጥራል። ለማንኛውም ሁዋን ጋርሻ ፈርሟል። ቀጣይ ኒኮ ዊሊያምስ ይጠበቃል። ግን እስካሁን የሜሲ የኮቲኒዮ የኡምቲቲ የአሰልጣኝ ሮናልድ ኪመን ያልተከፈለ ገንዘብ በባርሴሎና ቤት አለ። ሪያል ማድሪድ እና ዣቪ አሎንሶ አርዳ ጉለር በአማካይ ቦታ ላይ ባሳየው ብቃት እጅግ በጣም ደስተኛ መሆናቸውን ተናግረዋል። ተጫዋቹ በአማካይ ስፍራ ላይ እጅግ በጣም አስደናቂ መሆኑን በተለይም በሳልዝቡርግ ጨዋታ በደንብ ተመልክተናል። ቀጣይም በቦታው ላይ እድል ሊሰጠው እንደሚችል እየታሰበ ነው። ምናልባትም ከሚጮትበት የአጥቂ የክንፍ አጥቂነት ሚና ይልቅ በአማካይ ቦታ ላይ የመጮት እድል ሊሰጡት ይችላል ተብሎ ይጠበቃል። በዣቢ አሎንሶ በኩል እጅግ በጣም ተደንቋል በተጫዋቹ። በእርግጥ ገና ባየር ሊቨርኩሰንም እያለ ሲያደንቀው የነበረ ተጫዋች እንደነበረ ይታወቃል። አሁን ደግሞ እያሳየ በሚገኘው ብቃት እጅግ በጣም ደስተኛ መሆኑን ገልጿል። ፍሎሬንቲኖ ፔሬዝ በቪኒሲየስ ጁኒየር ኮንትራክት የማራዘም ሂደት ላይ የተወሰነ ትእዛዞችን እሰጣለሁ ብለዋል። እሳቸውም እሳቸውም እንደሚሳተፉበት ይታወቃል። እናም የኮንትራት የማደሱ ሂደት ላይ የእሳቸውም እጅ እንዳለበትና የተወሰነ ትእዛዝ እንደሚያስተላልፉ አረጋግጠው በጥቂት ቀናት ውስጥ እልባት እንሰጠዋለን ብለዋል። ቪኒሽሽ ጁኒየርን ግን ምናልባትም እሳቸው እንደዚህ አይነት ኢጎ ያላቸውን ተጫዋቾች ይሄ ከደሞዝ ጋር በተያዘ በተለይ ሪያል ማድሪድን ማዘዝ የሚፈልጉ ተጫዋቾችን እንደማያሰነብቱ ይታወቃልና ምናልባት ያ ዕጣ ፈንታ ቪኒሽሽ ጁኒየርም እንዳ ደርሰው ስጋት አለ እየተባለ ነው። እሳቸው የኔንም ውሳኔ ጠብቃለ ብለዋል። የቪኒሺየስ ጁኒየር ኮንትራት የማራዘም ሂደት አትሌቲኮ ማድሪዶች በይፋ ተጫዋች ያሰናብተዋል። ለሪያል ቤትስ ነው ተጫዋች የሸጡት። ሪያል ቤትሶች ሮድሪጎ ሪኬልሚን ከአትሌቲኮ ማድሪድ ለመግዛት ነው ከስምነት የደረሱት። የውል ማፍረሻውን ይከፍላሉ። ከወደፊት ሽያጩል የተወሰነ ገንዘብ አትሌቲኮ ማድሪዶች ያገኛሉ። አጠቃላይ ደግሞ የአምስት ዓመት ኮንትራት ነው ሪዮል ሪኬልሚን የሚፈርመው፣ ወይም ሮድሪጎ ሪኬልሚ ይባላል የሚፈርመው። በነገራችን ላይ ጄሱስ ሮድሪጌዝን ለመተካት ነው ሪያል ት ጄሱስ ሮድሪጌዝ የፊታችን ሰኞ የሕክምና ምርመራውን በኮሞ አድርጎ ኮሞን የሚቀላቀል ይሆናል። ስለዚህ እሱን ለመተካት የአትሌቲኮ ማሪዶን ሮድሪጎ ወይም ሮር ሪኬልሚን ለማስፈረም በዛሬው ዕለት እንደዚሁ ከስምምነት ደርሰዋል። ፓሪሰን ጀርሜን በአለም ክለቦች ዋንጫ ቀደመ ግምት የተሰጠው ቡድን ነው። በነገራችን ላይ ትልልቆቹ ክለቦች እያሸነፉ የሚሄዱ ከሆነ በ16 ውስጥ አሁን ኢንተር ሚያሚን ይገጥማሉ። ካለፉ ባየር ሞኒክ ነው ግዙፉ ክለብ። ምናልባትም ባየር ሞኒክን የመግጠ መጣ ፈንታ ሊገጥማቸው ይችላል። ሌላኛው ግዙፉን ሪያል ማድሪድን ሴሚፋይናል ላይ ሊያገኙበት የሚችሉ እድል አለ። ከዛ በፍጻሜ ጨዋታ ሲቲ ሊያገኙበት የሚችሉ እድል አለ። የፓሪሰን ጀርሜን ጉዞ እንደዚህ አይነት ፈተና ነው የሚጠብቀው። በነገራችን ላይ ዘንድሮ በአውሮፓ ሻምፒዮንስ ሊግ ሻምፒዮን ሲሆኑ ቀላል ፈተና ለሚገጠማቸው እንደ አርሰናል ያለን ቡድን ገጥመዋል። ጠንከር ጠንከር ያሉ ቡድኖችን ገጥመውም ረተው ነው ለፍጻሜ የደረሱት። በኋላም ላይ ግን የአውሮፓ ሻምፒዮንስ ሊግ ግዙፍ ግምት የተሰጠውን ባርሴሎና ጥሎ የመጣውን ኢንተር ሚላንን ግን በመጨረሻው ጨዋታ እንኮታክቶ እንዳሸነፉት ይታወቃሉ። ለማንኛውም ፓሪሰን ጀርሜን እስከ ፍጻሜው ቢሄድና ትልልቅ ክለቦች ያለባቸውን ጨዋታ ቢያሸነፉ ኢንተር ሚያሚን ከዛ ባየር ሞኒክ ከዛ ሪያል ማድሪድ ከዛ ሲቲን ሊገጥም የሚችልበት እድል አለ። ኤስ ሚላንም ተጫዋች ለማስፈረም በዛሬው ዕለት ከስምነት ደርሷል። ኤስ ሚላን ሳሙኤል ሪስን ለማስፈረም ነው ከስምነት የደረሰው 25 ሚሊዮን ሮ አጠቃላይ የዝውውር ሂሳብ ይከፍላል። ቶሪኒዮም በቃል ደረጃ ተጫዋቹና ከክለቡ ጋር ከስምነት መድረሳቸው ተረጋግጧል። ቀጣይ ሳምንት አብዛኛውን ስራ ይጨርሳሉ ተብሎ ይጠበቃል። የሳሙኤልን የሕክምና ምርመራውን በተመሳይ ማለት ነው። በሁለቱ ክለቦች መካከል የነበረው ውይይት ከዲሴምበር ጀምሮ የነበረ እንደሆነ ፋብሪዚዮ ሮማኖ አረጋግጦ በ አጠቃላይ የዝውር ሂሳቡ የሚከፈለው 23 ሚሊዮን ሮ ቀጥታ የሚከፈል ሁለት ሚሊዮን ሮ ደግሞ የተጫዋቹ ብቃት እየታየ የሚከፈል ነው። ስለዚህ በሳሙኤልና በሉካ ሞድሪች የሚመራ ጥምረት እንጠብቃለን በቀጣይ የውድድር ዓመት። በነገራችን ላይ የሉካ ሞድሪች የዝውር ሂደትን በተደጋጋሚ እንደነገርናችሁ ካለም ክለቦች ዋንጫ በኋላ የሚፈጸም ነው። አሁን ደግሞ ከቶሪኖ ሳሙኤል ሬስን ለማስፈረም እንደዚሁ ከስምምነት ደርሰዋል። በተለይም በተለይም ኤስ ሚላን ቀጣይ የውድድር ዓመት አንድም የአውሮፓ መድረክ የማይሳተፈው ቡድንም እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁም። ከእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ባክብሮት ጋበዝን። በርንሌ 27 ሚሊየን ፓውንድ የዝውር ጥያቄ ከኒካስል ዩናይትድ ውድቅ አድርገዋል። ለጀምስ ትራፎርድ የቀረበ የዝውር ሂሳብ ነበረ። ትልቅ የሚባል ገንዘብ ነው ለግብ ጠባቂ ግን፣ ይህንን ገንዘብ በርንሌዎች ውድቅ አድርጎታል። እናም በክለቦቹ መካከል ትልቅ የሚባል የገንዘብ ልዩነት መፈጠሩን ተከትሎ ዝውሩ በዚህኛው በ27 ሚሊዮን ፓውንድ እንደማይፈጸም ተረጋግጧል። ነገር ግን እንደ ስካይ ስፖርት ዘገባ ከሆነም በበርንሌ እና በኒካስል ዩናይትድ መካከል የሚደረገው ድርድር አሁንም እንደቀጠለ ነው። አስቶን ቪላዎች ጣሊያናዊውን የዩቬንቱስ እናም በላዚዮ መጨመር የሚፈለገውን የሌንሱን የአማካይ ስፍራ ተጫዋች ኒል ኤል አዩን ለመስፈርም ፍላጎት አላቸው ተብሏል። የጣሊያኖቹ ክለቦች ዩቬንቱስ እና ላዚዮ ጠንካራ ተፎካካሪ ይሆናሉ ተብሎ ይታሰባል። ግን አስቶነ ቪላዎች ወደ ዝውውሩ መግባታቸውን ካርሎ ከቱቶ መርካቶ ዘገባ ላይ ተመልክተናል። የኡናይ ኤምሬን ቡድን እንደዚሁ በተመሳሳይ ራሱን በደንብ እያጠናከረ ያለ ቡድን እንደሆነ ይታወቃል። ሌላው ወልብሶች ዩኑስ ሙሳህን ዝውውር ለመጨረስ ጠንካራ ስራዎችን እየሰሩ ነው። ኤስ ሚላን ይለቃል ተብሎ ይታሰባል። ከ20 እስከ 25 ሚሊዮን ዩሮ የዝውውር ሂሳቡ ይሆናል ተብሎ ነው የሚታሰበው። በነገራችን ላይ ኖቲንግሃም ፎረስትም የኑኖ ስፕሪንቶ ሳንቶስን ቡድን ዩኑስ ሙሳህን ከኤስ ሚላን ለማስፈረም ሌላ ፍላጎት ያለው ክለብ ነው ተብሏል። ግን በዚህ ሰዓት ወልቭስ ነው በጣም የተሻለ እንቅስቃሴ እያደረገ የሚገኘው። መረጃው ከጋዜጣ ዴሎ ስፖርትን ያገኘ ነው። ካይል ዎከር በዛሬው ዕለት ከኤስ ሚላን ጋር በይፋ ተለያይቷል። በኤስ ሚላን ቤት የውሰት ውሉን የማራዘም አማራጭ ቢኖርም ኤስ ሚላኖች ግን በተጫዋቹ ብቃት ደስተኛ ለመሆናቸውን ተከትሎ አሰናብተውታል። እሱም ብቻ አለም ጆዋ ፍሌክስንም ወደ ቼልሲ መልሰዋል። ካይል ዎከር የውሰት ውሉን ጨርሶ ኤስ ሚላንን ተሰናብቷል። ወደ እናት ክለቦ ሲቲም ተመልሷል። ሲቲዎች አሁን አሜሪካ ነው የሚገኙት። ነገር ግን ተጫዋቹ በቀጣይ አዲስ ክለብ ያፈላልጋል ተብሎ ሲጠበቅ የሳውዲ ፕሮ ሊግ ዋነኛ መዳረሻ ይሆናል ተብሎ ይታሰባል። በተጠናቀቀው ዓመት ማይሰር ሲቲ ያለ ሮድሪ 16 ጨዋታ ተሸንፏል። በተቃራኒ ሮድሪ ለማይሰር ሲቲ አምስት ዓመታት ሲጫወት በድምሩ የተሸነፈው ሲቲ እሱ እያለ ሜዳ ላይ 15 ጨዋታ ብቻ ነው። ሕይወት ያለ ሮድሪ ሲቲ ቤት ምን ማለት እንደሆነ ማሳያ ቁጥር ነው። ያለ ሮድሪ 16 ጨዋታ ተሸንፏል ባለፉት አምስት ዓመታት ውስጥ ሮድሪ ሜዳ ላይ ካለ የተሸነፉት 15 ነው። ሮድሪ መመለስ በቀጣዩ ዓመት ፔፕ ጋርዲዮላን አስፈሪው ቡድን ማይስተር ሲቲ እንዲሆን ያደርገዋል። ምንም ጥርጥር የለውም። ካስፈረማቸው ተጫዋቾች ባልተናነሰ፣ ምናልባትም ሚዛኑ ከፍ ባለ መንገድ የሮድሪ ቀጣይ የቡድኑ አካል መሆን ለሲቲ ያለ ምንም ጥርጥር እጅግ በጣም ጠቃሚ የሚባለው። በዚህ ጉዳይ ላይ ሲቲያውያን ሀሳባችሁ ልታጋሩን ትችላላችሁ። የአል ሂላሉ ተጫዋች ሩበን ኔቤዝ ከማይስተር ሲቲ ጋር የሚደረገውን ጨዋታ ቀላል እንደማይሆን ተናግሯል። እነሱ በዓለም ክለቦች ዋንጫም ግዙፉን ክለብ ሪያል ማድሪድን ነጥብ እንዳስጣሉት ይታወቃል። አልሂላሎች አሁን ደግሞ የጋርዲዮላውን ቡድን ሲቲ እንገጥማሉ። ከዓለም ምርጥ ሶስት ቡድኖች መካከል አንዱ ነው የምንገጥመው ያለው ተጫዋቹ ማንችስተር ሲቲ በደንብ እናውቀዋለን ብለዋል። ብዙ ተጫዋቾች ቀይረዋል። ጋርዲዮላ እናውቀዋለን። እንግሊዝ ስጫወት ብዙ ጊዜ በተቃራኒ ተጫውተናል። ቀላል አይሆንም፣ ነገር ግን የቻለውን ሁሉ እናደርጋለን ብለዋል ሩቨን ኔቤዥ። አል ሂላል በጨዋታው የሚትሮቪችን ግልጋሎት የማያገኝ ሲሆን አንበሉ ሰሊም አልደውስሪ ለጨዋታ የመድረስ እድሉ እጅግ በጣም ጠባቢ ነው ተብሏል ጠባብ ነው ተብሏል። የማይሰር ሲቲ እና የአል ሂላል የጥሎ ማለፍ ጨዋታ የፊታችን ሰኞ ለሊት አስር ሰዓት ላይ በአሜሪካን ሀገር ይደረጋል። ለኢትዮጵያን ለመመልከት ሰዓቱ እጅግ በጣም አስቸጋሪ የሚባል ነው፣ ወይም ደግሞ ሊነጋጋ ሲል አስር ሰዓት የሚባል ነው። ከዛ በኋላ ጨዋታውን አይታችሁ መተኛት ደግሞ እንዳይባል የሰኞ ማግስት ማክሰኞ ይሆናል። ለማንኛውም ጨዋታው ከሌሊቱ አስር ሰዓት ጀምሮ እንደዚሁ ይካሄዳል። የለንደኑ ክለብ ቸልሲና ኒካስል ዩናይትድ ፉክክር ውስጥ እንዳሉ ይታወቃል። የብራይተኑን የፌቶስ ወር ተጫዋች ጆዋ ፔድሮ ለማስፈረም ብራይተን ለ23 ዓመቱ ብራዚል የፌቶስ ወር ተጫዋች ጆዋ ፔድሮ እስካሁን የቀረበ ጥያቄን እንዳልተቀበለ ይታወቃል። ሁለቱ ክለቦች የተጫዋቹን ወደ ስብስባቸው ለመቀላቀል ከብራይተን ጋር በንግግር ላይ መሆናቸው ይታወቃል። ከሰሞኑ ኒውካስል ዩናይትድ የ50 ሚሊዮን ፓውንድ አካባቢ የዝውውር ጥያቄ ውድቅ እንደተደረገበት ይታወቃል። አሁን ደግሞ ተረኛው ቼልሲ ነው ተብሏል። ተጫዋቹ በውድድር ዓመቱ ለብራይተን 30 ጨዋታ ሲያደርግ 10 የፕሪሚየር ሊግ ግቦችን አስቆጥሩ 6 አመቻ ተጫዋቾቹ አቀብለዋል። ታዲያ ቼልሲዎች ከብራይተን እንግዲህ ይህንን ተጫዋች ለማምጣት ከኒካስል ዩናይትድ ብርቱ ፉክክር ቢገጥማቸውም በዋነኝነት ተጫዋቹን ማሳመን፣ ቀጥሎ ደግሞ ብራይተንን በድርድር የማሳመን ስራ ይጠበቃል። ያ ሶስት ዓመቱ ብራዚል የቪቶሶር ተጫዋች ምናልባትም በቼልሲ ቤት በቀጣይ ውድድር ዓመት እንዳማራጭ እናየዋለን ተብሎ ይታሰባል። በእርግጥ ቼልሲዎች በርካታ አማራጮችን ይዘዋል። ካልያዙት አማራጮች ውስጥ ለአብነት ያክል የቦሩሲያ ዶርትመንዱ ጀምስ ባዮን ጌንትስ ይጠቀሳል። እሱም እንደ አማራጭ የተያዘ ተጫዋች እንደሆነ ይታወቃል። አሁን ከኒካስል ዩናይተር ጋር ላስጨራሽ ፉክክር ውስጥ ናቸው። የገንዘቡ ጉዳይ አሁንም ለሁለቱን ክለብ አሳሳቢ ነው ተብለዋል። በሊቨርፑል አንዱነት ይጠበቃል። ከስምንት ቀን በኋላ ሊቨርፑል ቡድን ወደ ልምምድ ይመለሳል። ወደ ቤተሰቦቻችን ታዲያ ሊቨርፑሎች አዲስ ያስፈረሟቸውን ተጫዋቾች የሚመለከቱበት የመጀመሪያ ቀን ይሆናል ማለት ነው በልምምድ ማዕከል በልምምድ ማዕከሉ ምናልባትም የፍሎሪያን ቨርዝ ዘግይቶ የመምጣት ነገር ሊጠበቅ ይችላል እየተባለ ነው። ሌሎች ኬርኪስ ከቡድኑ ጋር ሊሆን የሚችልበት ሰፊ እድል አለ ተብሏል። ፍሎሪያን ቨርዝ ምናልባትም በልምምድ የመጀመሪያዎቹ ጥቂት ቀናት ላይ ላይገኝ ይችላል በእረፍት ምክንያት እየተባለ ነው። መረጃውን ተከታትለን እናጠረዋለን። ለማንኛውም ሊቨርፑል ከስምንት ቀን በኋላም መደበኛ ልምምዱን ይጀምራል። ከዛ በቀጥታ ወደ ቅድመ ውድድር ዝግጅት የሚያመሩ ይሆናል። ሼረል ኳንሳ ሰኞ ባየር ሊቨርኩሰን ሕክምና ምርመራው እንዲያደርግ ቀጠሮ ተይዟል። ሊቨርፑል ተጫዋቹን መልሶ ለመግዛት ቢያንስ ከ60 ሚሊዮን ፓውንድ በላይ ወጪ ያደርጋል ተብሏል። ተጨማሪ ክፍያውን ጨምሮ ወደ ሰባ ሚሊዮን ፓውንድ አካባቢ ሊደርስ ይችላል እየተባለ ይገኛል። እንደሚታወቀው ቼልሲ ሊቨርፑል ይህን ተጫዋች ሲሸጥ መልሶ የመግዛት መብት እንዳለው አድርጎና ከወደፊት ሽያጩም ላይ የማግኘት መብቱን አካቶ እንደሸጠው ይታወቃል። ወደ ሚሊን ሚሊየን ፓውንድ አካባቢ ይሆናል ተብሎ ነው የተጠበቀው የስውር ሂሳቡ። ለማንኛውም የፊታችን ሰኞ ጀርመን ተገኝቶ የህክምና ምርመራው እንደሚያደርግ እንደዚሁ ፋብሪዞ ሮማኑ አረጋግጧል። ቪክተር ጌኬሬስክ በዩናይትድ አሁን በጥብቅ እየተፈለገ ያለው ተጫዋች ሆይሉንድን ለመተካት እንደሚመጣ ይታወቃል። በነገራችን ላይ ሆይሉንድ በአጠቃላይ በእግር ኳስ ሕይወቱ በሊግ ጨዋታ ደረጃ በጣሊያን ሴሪ ና በፕሪሚየር ሊግ ያስቆጠረው ጎል እንዲሁም ዜርኪስ በአጠቃላይም በእግር ኳስ ሕይወቱ በሊግ ደረጃ ያስቆጠረውን ጎል ብንመለከት ቪክተር ጎኬሬስክ በአንድ ሲዝን ካስቆጠረው ጋር አይስተካከሉም። ለአብነት ያክል ቪክተር ጎኬሬስክ በሊግ ጨዋታ 39 ጎሎችን ባለፈው ውድድር አመት ብቻ በአንድ ሲዝን አስቆጥሯል። ሆይሉንድ 32 ጎል አጠቃላይ በሊግ ውድድር በተጫወተበት ሁሉም ሊግ ላይ አስቆጥሯል። 32 ዜርኪዝ 31 ግብ በሁሉም መድረክ። ቪክተር ጎኬሬስክ ግን ሆይሉንድም በእግር ኳስ ሕይወቱ በሊግ ደረጃ ካስቆጠረው 32 ግብ ዜርኪዝም በእግር ኳስ ሕይወቱ በሊግ ደረጃ ካስቆጠረው 31 ግብ በላይ በአንድ የውድድር ዓመት በስፖርቲንግ ሊዝበን አስቆጥሯል። ዩናይትድ አጥብቀው የሚፈልጉት ተጫዋች ቪክተር ጌኬሬስ አሁን በተሻለ ለዩናይትድ የቀረበው ተጫዋች ሆኗል። በእርግጥ የአውሮፓን ትኬት ዩናይትድ አለመቁረጡ ለዚህ ተጫዋች ዝውውር መዘግየት ምክንያት እንደሆነ ይታወቃል። ለማንኛውም ጌኬሬስክ ወደ ዩናይትድ የሚመጣ ከሆነ የሆይሉንድ ስንብት የማይቀረው ጉዳይ ብሎታል ፋብሪዞ ሮማኖ። ማይሰር ዩናይትድ ለብሪያን መቤሞ ያቀረቡትን ጥያቄ በተመለከተም በክለቡ ብሬንትፎርድ በኩል ውድቅ ቢደረግም ዩናይትዶች ግን በቀረቡት የዚሁ ይዝውር ሂሳብ ላይ ከፍተኛ የሆነ ድርድር አድርገው የብሬንትፎርድን ሐሳብ ለመቀልበስ ጥረት እያደረጉ ነው ተብሏል። 55 ሚሊየን ፓውንድ ሲደመር የተጫዋቹ ብቃት እየታየ 75 ሚሊየን ፓውንድ የቀረበ ጥያቄ ተቀባይነት እንዳላገኘ ይታወቃል። ብሪያን መቤሞ ጉዳዩ እንደተቃወመው ነግረናችሁ ነበር በማለዳው መረጃችን ላይ። አሁንም የሱ ዋነኛ ምርጫ ዩናይትድን መቀላቀል ስለሆነ በዚህ ጉዳይ ላይ ግን ማንቸስተር ዩናይትድ የዝውውር ሂሳቡን ከመጨመር ይልቅ ከወደፊት ሽያጩ ላይም ብሬንትፎርዶች ገቢ የሚያገኙበትን መንገድ አመሻሽቶ ዩናይትድ በዚሁ ገንዘብ ለመጨረስ አሁንም ድርድር እያደረጉ ነው። ምናልባትም ከፊታችን ሰኞ ጀምሮ አዲስ ነገር በዚህ ዝውውር ላይ እልባት ይሰጣሉ ተብሎ ይታሰባል። ወደ ዩናይትድ መምጣት የሚፈለገው ብሪያነ መቤሞ በምን አይነት መንገድ ዝውውሩ ይቋጫል የሚለው ደግሞ ከሰኞ ጀምሮ በትልቁ የሚጠበቅ ይሆናል። ማይል ሉዊስ ስኬሊ በአርሰናል ኮንትራቱን ለመፈረም ምክንያቱ አሰልጣኙ የማይክል አርቴታ ነው። ምንም ጥርጥር የለውም። በተለይም ብዙ ጊዜ በተደጋጋሚ ተጫዋቹ የማይክል አርቴታ ምስጋና አቅራቢ እንደሆነ ይታወቃል። አርቴታ እድገቱን እንዳፋጠነ የሚያምነው ማይለ ልዩስ ስኬሊ በተለይም በግራ መስመር መከላከል ላይ እንዲጮት ያደረገው አርቴታ ነበር። የአማካሽ ስፍራ ተጫዋች ነበረ ልዩስ ስኬሊ። አሰልጣኝ ማይክል አርቴታም በሱ ላይ ያለውን እምነት በቀጣዩ የውድድር ዓመት በሜዳ ላይ መተግበር እና ከአርሰናል ጋር ደግሞ ዋንጫ የመንሳት ፕሮጀክት አካል መሆን ይፈልጋል። ዘ አትሌቲክ እንዳስነበበው ከሆነ ማይክል አርቴታ በቆይታው ላይ ትልቅ ተጽዕኖ አለ። በዛ ላይ ደግሞ ማይክል አርቴታ ውለታ አለብኝ ብሎ የሚያምነው ማይለ ልዩስ ስኬሊ ለቡድኑ ለመፈረሙ አርቴታ ትልቁ ምክንያት ነው ብለዋል። ከአርሰናል ጋር በተያያዘ በዝውውር መስኮቱ ላይ ለአብነት ያክል ከቼልሲ ሁለት ተጫዋቾች ጋር ስሙ እየተያዘ ይገኛል። በአርሰናል በኩል ይፋይድ ጥያቄ አላቀረበም ወይም ሂሳብ አላቀረበም። በኑኖ የማዲኬ በኩል ይፋ የተደረገ መረጃ ጠይቀው፣ እስከ 50 ሚሊዮን ፓውንድ እንደሚፈልጉ ቼልሲዎች ነግረዋቸዋል። አርሰናል እስካሁን ምንም አይነት ጥያቄ አላቀረበም። ግን አርሰናል በኑኖ የማዲኬ ጉዳይ ላይም እንዳለበት ፋብሪዚዮ ሮማኖ ራሱ አረጋግጧል። በሂደት ላይ እንዳለ ዝውሩ ወይም ደግሞ አርሰናሎች መረጃ መጠየቃቸው የተረጋገጠ ነው። አሁን ደግሞ ስማቸው ከኒኮላስ ጃክሰን ጋር ጭምር እየተያዘ ይገኛል። ነገር ግን ይህም ከተጨባጭ የዜና ምንጮች ማረጋገጥ አልቻልንም። ውድ ቤተሰቦቻችን፣ ምናልባት ግን ወደፊት እየጠራ የሚሄድ ከሆነ ተከታትለን እናቀርባለን። ግን ኒኮላስ ጃክሰን በራሱ ቼልሲ ሊሸጠው ያዘጋጀው ተጫዋች እንዳልሆነ መቶ ፐርሰንት ይታወቃል። በዚህ ሰዓት ላይ አርሰናል ሁኔታውን ከሚከታተሉ ክለቦች ናቸው የሚሉ መረጃዎች ግን ቢወጡም ታማኝነታቸው በጣም አጠራጣሪ ነው። ለማንኛውም አርሰናል አሁን ስሙ ከኑኖ ማዱኬ ከክንፍ አጥቂ ከዘጠኝ ቁጥር አጥቂ ከሌላኛው ከቼልሲ ኒኮላስ ጃክሰን ጋር እየተያዘ ነው። በእርግጥ አርሰናል ከቼልሲ ተጫዋች ሲያመጣም የቅርብ ጊዜ ብዙ ትውስታዎች አሉን። ለአብነት ያክል ከቀናት በፊት ኬፓ አሪዛባላጋን ጉዳይ ጨርሷል። በባለፈው ዓመት ረሂም ስተርሊንግን በውሰት አምጥቷል። እንደዚህ እንደዚህ እያለን ብዙ ልንጠራቸው የምንችላቸው ተጫዋቾች አሉ። እንደማንኛውም በዚህ ዝውር ላይ አዲስ ነገር ካለ ለአርሰናላዊያን እናጋራለን። ሌላው ከአርሰናል ጋር በስፋት ስሙ የተያዘ የሚገኘው አዴሞላ ሉክማንን በተመለከተ 42 ሚሊዮን ፓውንድ የዝውር ጥያቄ ሊያቀርቡ ይችላሉም ብሏል ስካይ ስፖርት። አርሰናል ባለፈው የክረምት የዝውር መስኮት ወቅት ጠንከር ያሉ ጥያቄዎች አቅርበው ነበር። እናም አሁን ላይ በዚህ ክረምት ድርድሮቹን እንደ አዲስ ማካሄድ ይፈልጋሉ። 42 ሚሊዮን ፓውንድ በአርሰናል በኩል የተያዘ ቅር ነው። በአታላንታ በኩል ግን ከዚህ በላይ ገንዘብ አርሰናል ሊጠይቁ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። መረጃው ይህም ጠርቶ እጃችን ላይ እንደደረሰ እንደዚሁ ለአርሰናል ደጋፊዎች እናደርሳለን። ኤድሞላ ሎክማን ግን በዘንድሮ የውድድር ዓመት አስደናቂ ነበር። በቀጣይ ክረምት ወይም በዚሁ የዝውውር መስኮት ላይ ክለቡን ለመልቀቅ ፈቃደኛም እንደሆነ ክለቡንም እንደሚለቅ አስታውቆ እንደነበር ይታወቃል። አንድሪያ ቤርታ ቪክተር ጌኬሬስ ወይስ ሼሽኮ በሚለው ጉዳይ ላይ የመጨረሻውን እልባት አልሰጡም። አርቴታ የሌብዢንጎን ሼሽኮ ይላል፣ እሳቸው ደግሞ የለም የስፖርት ኢንግሊዝ በኖ ጌኬሬስክ ይላሉ። ሁለቱ አካላት የመጨረሻ ውሳኔያቸውን ሳይወስኑ ከሁለቱም ጋር ድርድር አድርገው በቂ መረጃዎችን አሰባስበዋል ወይም በቂ መረጃ አግኝተዋል። ሼሽኮ ዝውውር ሂሳብ ከፍ ያለ ነው፣ የጌኬሬስክ ዝቅ ያለ ነው። አሁን ማይክል አርቴታን ቢያሳምኑ ጌኬሬስክን ለማምጣት ቀላሉ መንገድ ሊሆንላቸው ይችላል ቢባልም፣ አሁንም ግን አሰልጣኙ ተጽዕኖ ስላለ በአርሰናል ቤት ወደ ሼሽኮ ዝውር ሊመለሱ ይችላሉ ሲባል የዝውር ሂሳቡን ማስቀነስ በዋነኝነት በአርሰናል የተያዘው ቀጣይ እቅር ነው ተብሏል። ተሳክቶለት የሼሽኮን የዝውውር ሂሳብ ከ80 ሚሊየን ዩሮ በታች ያወርዱታል የሚለው በቀጣይ የሚጠበቅ ነው የሚሆነው። አረቢ ሌብሽንግ ግን ተጫዋቹን ለመሸጥ ካላቸው ፍላጎት አንፃር ምናልባትም በአርሰናል በጠንካራ ሁኔታ ከተደራደረ ሊያስቀንሱ ይችላሉ እየተባለ ነው። በዚህም ጉዳይ ላይ ተጨማሪ መረጃዎችን አሰባስበን በማለዳው መረጃ እንገናኝ። የአሁኑን እዚህ ጋር እንቋጭ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን አጋሩን ቃል ስፖርት ዩቲዩብ ቻናል። በማለዳው መረጃችን እንደ ሁልጊዜው በሰፊው እንመለሳለን። ሰናይ ጊዜ።